በስም አብ ወወልድ ወመንፈስ ቅዱስ አዱ አምላክ። ምስ እንክሳር ዘወርሃ ሰኔ 21 አንድ አምላክ በሆነ በአበወልድ መንፈስ ቅዱስ ም ሰኔ 21 በዝች ዕለት የአዳምና የዘሩ ድህነት የተደረገባት አምላክን የወለደችም የእም ቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች ። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኮ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። ስለዚህ ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው ክብር ይግባውና ያለ ጌታችን ፈቃደኛ ምንም ምን አንሰራም። ነገር ግን የምንሰራውን እስኪ ያስረዳን ድረስ ወደ እግዚአብሔር እየጸለየና እየማለድ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን እያዘዟቸው እንዲሁ አዘዟቸው። በሱባኤውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየሀገሮቻቸው ሁሉ እስከ ፊልጶስ እስከ ፊልጵስዩስ በደመና ሰበሰባቸው ከእርሳቸውም ጋር ጳውሎስና በርናባስ ነበሩ ጌታችን ባረኳቸው እንዲህም ብሎ ነገራቸው ይቺ ዕለት በእናቴ በማርያም ስም በአራቱ ማዕዘን ዓለም አብያተ ክርስቲያናት እንድታነጹ የፈቀድኩባት ናት ይህንም ብለው ከከተማዋ በስተ ምስራቅ በኩል አወጣቸው የቤተ ክርስቲያኒቱንም ቦታና መሠረቷን ወሰነላቸው ከእርሳቸውም ጋራ የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃዋ እስከተፈጸመ ድረስ ድንጋዮች በሐዋርያት እጆች ውስጥ ይለመለሙ ነበር። ጌታችንም ነዋየ ቅዱሳቷን አልባሳቷንና መሰውያዋን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘን ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች ሶስት ጊዜ አሰምተው ተናገሩ። ከዚህ በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናወኑ ዘንድ ለሕዝቡም ሥጋውን ደሙን ያቀበሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መዳንታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲሁም እንዲህም አላቸው። በዚህች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡንም ሁሉ አዘዟቸው። ይሆም በሰኔ ወር ሀያ አንድ ቀን ነው። ከዚህ በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ግብር ወደ ሰማይ አረገ። ከዚያች ቀን ጀምሮ አባቶቻችን ሐዋርያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳርያ ሊቀ ጳጳሳት በባስሎስ ዘመን እንዲህ ሆነ። በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስለ አለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስሎስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆች ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑ በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና እንቁ ጋር ወደ ቅዱስ ባስሌዎስ አምጥተው የአባታቸውን በደል ያቃልልለት ዘንድ ለመኑት። ቅዱስ ባሲሌዎስም ያንን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ለሳሌ ሰጠው። እመቤታችንም ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባሲሌዎስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባሲሎስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄዶ ያንንም ሰሌዳ አገኘ። ወደዚያች ቤተ ክርስቲያንም በታላቅ ደስታ አመጣው። ከዚህም በኋላ ዳግመኛ በአንድ ጣውት ቤት ሁለት ምሰሶዎች እንዳሉ አስረዳቸው። እነርሱንም አምጥተው በመቅደሱ ፊት ለፊት እንዲያቆሟቸው በላያቸው ሴሎዋን እንዲያኖሩ አዘዛቸው። ቅዱስ ባስሎስም እነዚያን ምሶሶዎች ያመጣቸው ዘንድ ሄደ። መስሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸውን ደመሰሰ። እነዚያንም ምሶሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸው የእመቤታችን ቅድስት ድንግል ማርያም ሴሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ በሰኔ ወር በሀያ አንድ ቀን ነው። በዚያችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑ ሁለመና በለምጽ ተሻፈነ። ቅዱስ ባስሎስም ወደ እርሱ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባቸው ነገረችው። ቅዱስ ባስሎስም ታላቅ ሶስት ኃጢአቶችን ሰራሽ፣ ግን እግዚአብሔር ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ ያላት በዚያን ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባትን ደፍራለችና እኛም ሁላችን የክርስቲያን ወገኖች የአምላክን ለወለደች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓልን እናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና ይህንንም በዓል ለማድረግ የሚተጋ እየተመሰገነ ነው። እርሷን ለመረጣትና ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሆን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋራ ይኑር ለዘላለሙ አሜን። ቅዱስ ጥምቶስ ሰማዕት። ዳግመኛ በዚች ቀን ከምስር አገር ቅዱስ ጥምቶስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከእንድናው ገዢ ካርያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖትን እንዲያመልክ የሚያዝ የዲዮቅልጣኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከህዝቡ መካከል ተነስቶ የንጉሱን ደብዳቤ ወስዶ ከያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የካሃዲውን ንጉሥ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሶ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡት አዘዘ። ሁለተኛም ሁለመናው እስትደቅ እንዲደቅ እንዲ እንዲደቁሱት አዘዘ። እርሱም የህያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርደኝ ያለ ይጮህ ነበር። ጌታችንም ትግስቱን አይቶ መልአኩን ልኮ ከስቃዩ አድኖ ጤነኛ አደረገው። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ ይፈራለው። ያን ጊዜም ይዞ ጽኑ ስቃይን አሰቃየው። በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋው እንደ ሰም ቀልጦ እንደ ውሃ እስኪፈስ በብረት ምጣድ ውስጥ አበሰለው ከከተማ ውጭም ጣሉት። ክብሬ ይግባውና ጌታችን ኢየሱስ ክርስቶስም ያለምንም ጉዳት አንስቶ ጤነኛ አደረገው። ወደ መኮንኑም ተመልሶ ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ እፈር ብሎ ጮኸ። ይህንንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የድል አድራጊነት አክልልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማይ ተማላጅነት ይመረን፣ በረከቱ ከኛ ጋራ ትኑር ለዘላለሙ አሜን። አባ ከላዲያኖስ። በዚችን ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ከላዲዮስ አረፈ። ይህ ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀትን ተጠመቀ። እርሱም ድቁናን ሾመው፣ ደግሞም ቅስናን ሾመው። የቤተ ክርስቲያንንም ትምህርትና ሕግ ጠንቅቆ ተማረ። አባ መሊዮስም ባረፈ ጊዜ ይህን አባት መርጠው በእስክንድርያ ከተማ ሊቀ ጵጵስና ሾሙት። አስራ አንድ ዓመት ያህል በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሆን፣ እኛንም በዚህ አባት ጸሎት ይማረን። በረከቱም ከኛ ጋራ ትኖር ለዘላለሙ አሜን። በዚችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። በረከቱ ከኛ ጋራ ትኖር ለዘላለሙ አሜን። በዚችም ዕለት ሜሮን የተገኘበት ነው። ዳግመኛም የአስታፍን አጥም የተገኘበት ነው። በረከቱ ከኛ ጋራ ትኑር ለዘላለሙ አሜን። ሰኔ 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እመቤታችን ቅድስት ድንግል ማርያም፣ ቅድስት ቤተክርስቲያን፣ ቅዱሳን ሐዋርያት፣ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱሳን ጳውሎስና በርናባስ፣ ቅዱስ ቶማስ ሐዋርያ፣ ቅዱስ ባስሌዎስ ዘቅሳሪያ፣ ቅዱስ ጢሞቴዎስ ምስር ሰማዕት፣ አባ ከላዲያኖስ ሊቀ ጳጳሳት ወራዊ በዓላት አበው፣ ጎርጎሮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶራዊ፣ አባ መርትያኖት ጻድቅ። ጽድቅሽ እንደ ብርሃን ማዳንሽም እንደሚያበራ ፋና እስከሚመጣ ድረስ ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ፀጥ አልልም። አሕዛብ ጽድቅሽን ነግስታትም ሁሉ ክብርሽን ያያለሁ። የእግዚአብሔርም አፍ በሚጠረበት በአድሱ ስም ያለሽ በእግዚአብሔር እጅ ያማረ አክልል በአምላክሽም እጅ የመንግስት ዘውድ ትሆኛለሽ። ኢሳያስ ምራፍ 62 ከቁጥር አንድ እስከ ሶስት ጌታዬ ሆይ ከብልጽግናቸው ብዛት የተነሳ የተነሳ ብዙ መባ ካገቦት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁሉ ጊዜ የሚያገለግሉ አይላፋት መላእክትን፣ እያሳሰቡ በችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት፣ የሰማይታትና ጻድቃን ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ያጻፈውና የጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ልቡና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስዋት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሎ ክቡር አሜን።